ሰላም ለእናንተ ይሁን እንደምን አላችሁ እንደምን ከረማችሁ የማዳም ቅመሞች ዬ ውዶች ዬ የኔ ጀግኖች የኔ ውዶች የኔ ጠንካሮች የኔ እሮርሆች የሰው ደስታ የሚያስደስታችሁ እንደምን ከረማችሁ ሊ እንደምንሰነበታችሁ ሊ ዛሬ ደግሞ ምግሉ በ አሰራር እንደው በትንሿ ማለት ነው ታቆታላችሁ ግን ደግሞ አንዳንዴ የማያውቁ ሰዎች ካሉ ሼር ሼር እያረጋችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። አብረን እንደየ ማደም ቅመሞችዬ፣ ሰብስክራይብ እንደራረግ። ዛሬ ምግሉባ እዚህ ጋር ድኝቻ አለኝ። ይሄው እዚህ ጋር እዚህ ጋር ድኝቹ ልጫለው። እዚህ ጋር ደሞ በደርጃን ይባላል፣ በደርጃን አለኝ። እዚህ ጋር ደሞ ቲማቲም አለኝ። እዚህ ጋር ደሞ ሩዝ አለኝ። ይህንን ሩዙን አጥብና አዘፈዘፈዋለሁኝ። በመቀጠል ደግሞ እዚህ ጋር ሽንኩርት አለኝ። ይሄው ሽንኩርት አለኝ። በመቀጠል ደግሞ ይሄው እዚህ ጋር ድጃጁን ይሄው እዚህ ጋር ዶሮውን ማለት ነው ዶሮውን ጥቼዋለሁ። ይኸው እየተንተከተከ ነው ዶሮው። ይሄ ዶሮ ሲበስል ሽንኩርቱን አቆላላና ይሄን ሽንኩርት አቆላላውና ከዛ ቲማቲም እንጨምርና ከዛ ትንሽ እየሳልሳ ቅመም እንጨምርበት እና ከዛም መጨረሻ ላይ ደግሞ በኋላ ላይ አሳያችኋለሁ ማለት ነው። እና ላይክ እና ሰብስክራይብ ያደረጋችሁ አበረታት፣ የማዳብ ቅመሞች የኔ ውዶች፣ እኔ የማዳብ ቅመም ላይ አብረን እንደገምር፣ ሰብስክራይብ እንደራረግ፣ እንደጋገፍ፣ የኔ ጀግኖች፣ የኔ ጠንካሮች ከኔ ጀምሮ ማለት ነው። እኔም የእናንተው እሁት፣ ላይ በስደት ነው ያለሁት። ሰላም ውዶችዬ፣ ይኸውላችሁ ቅድም እንዳልኳችሁ፣ አሁን ሩዙን ይሁንና እዚጋ ቀቅዬ ኩዳሩ ማለት ነው ድንቹ ብጣጥሶ ዶሮን ከታች አድርጌዋለሁ። እታች ስላልቀረጽኩላችሁ ነው ከዚህ ከሩዙ በታች ሽንኩርትን አቁላልቼ ከሩዙ በታች ነው ያለው ማለት ነው። እና ሩዙን ይሄው እንደዚህ አድርጌ እዚህ ጋር ሩዙን ቀቀልኩትኝ። ዶሮውን በቀቀልኩበት ውሃ፣ ዶሮውን በቀቀልኩበት ውሃ ሩዝን ቀቀልኩኝ። ከዛ ከዚ ላይ እንደዚህ አጥልሌ እንደዚህ አጥልልኝ እዚህ ላይ ጨምረዋለሁ ማለት ነው። እዚህ ላይ ይሄው ሩዛችን ይሄን ይመስላል። ጉልባችን ይሄን ይመስላል። አሁን ከላይ የሆነ እንትን ነገር ማቅለያ ጨምርበታለሁ፣ አረግበታለሁ። እዚህ ጋር እዚህ ጋር ማቅለያ ነገር ጨምርበታለሁ ምን አደርግበታል ለመሰላችሁ፣ እላችሁ እዚህ ጋር እንደዚህ አድርገው አቅልያ ጨምርበት እና እንደዚህ ያደርገዋል። እና ውዱችዬ የዛሬው ምግልባችን የመስራ ከታች ኩዳሩ ከታች ስላለ ነው። እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ። ከወደዳችሁት ካልወደዳችሁትም ደግሞ በቃ እኛ የማዳም ቅመሞች አብረን እንደግ። ላይክ ሰብስክራይብ አድርጉኝ። መልካም ቀን መልካም ሆኖ በያላችሁበት እግዚአብሔር አምላክ ይጠብቃችሁ።